ስትጣሉ በመሀላቸው አለመግባባት ሲኖር ታለቅሳለች፣ ትለማመጣለች። ፈላጊ ሳይኖራት ቀርቶ አይደለም፣ ፈላጊዎች እንዳሏትም በደንብ ታውቃለች። ነገር ግን ሌሎች ሊያውቁት የማይችሉት ባህሪዎቿን፣ የእሷ የሆነውን ኳሊቲ፣ ትክክለኛ ማንነቷን በአንተ ቀልድ አታውቅም። ለአንተ ካላት ቦታ፣ ለአንተ ካላት ክብር፣ የላቀ ፍቅር የተነሳ የሰዎቿ፣ በእሷ ዙሪያ ያሉት የሚያውቋት ሁሉ ለአንተ ያላቸው ክብር እየላቀ እየጨመረ ሲመጣት ብዙ ጊዜ እኛ ወንዶች የሴት ልጆች የውስጥ ሀሳብ ልክ እንደኛ እንደ ወንዶች ግልጽ እንዲሆንልን እንፈልጋል። እንዲሁም ለምና ፍቅራት ፍቅራችንን ከመግለጻችን በፊት እሷም ልክ እንደኛ አይነት ስሜት እንዳላት አጥብቀን ማወቅን እንፈልጋል። አሪፍ ነው፣ ወዶ መወደድ አይከፋ። ታዲያ እንዴት ነው የምንወዳት የምናፍቅራት ዘመናችንን አብረናት ልንኖር የምንሻት ያችው ሴት ለእኛ ምን አይነት ስሜት እንዳላት ማወቅ የምንችል? አሁን አሁንም የምናወራባቸውን ሦስት ነጥቦች ይህን በደንብ ይገልጻሉ። ሴት ልጅ ስታፈቅረን እነዚህን ነገሮች ታደርጋለች። ሰላማችሁ ይብዛ። እንዴት አላችሁ? የቤኪ አየለ ዩቲዩብ ቻናል ቤተሰቦች ቤኪ ነኝ። ዛሬ እንግዲህ ፈጣሪ ጸሎታችንን አክሰብት ጠላታችንን ብሎ ከኃጢአታችንን ድሌት እያረጋገን አይቶናል። ለዚህም ደግሞ እንደተለመደው ተመስገን እያልን እየጀመርን፣ ዛሬ ደግሞ በርስ ላይ እንደተመለከታችሁት ሴት ልጅ ወይም ደግሞ ፍቅረኛችን እንደምታፈቅረን ልክኛ ለነሱ ለሴቶች እንዳለን ስሜት እንዳላቸው እንዴት ማወቅ እንችላለን የሚሉትን ሶስት ነጥቦችን እንነጋገርባቸዋለን። እናንተም ሴቶች ይህን ቪዲዮ ካያችሁት የምናወራባቸው እኚህ ሶስት ነጥቦች ምን ያህል እውነት ናቸው ምን ያህል ልክ ነው የሚለውን ነገር ኮሜንት ላይ ያስቀምጡልን። እናንተም ደግሞ ወንዶች ይህን ቪዲዮ ስታዩት እንደምትጠቀሙበት እርግጠኛ ነኝ። ስታዩት ለመጠቀም ለመረዳት የምታፈቅሯት ሴት ካለች እነህ ሶስት ነጥቦች ላይ ምን አይነት ስሜት አላት ለአንተ፣ ፍቅረኛም ከሆነች እነህ ነገሮች ታደርጋለች የሚለውን ነገር በደንብ ለማየት በደንብ ለማጤን ሞክሩ። በዚህ ቤተሰብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ለወዳጅ ዘመዳችሁ ይጠቅመዋል ብላችሁ ለምታስቡት ነሳው ይህን ሼር ማድረጋችሁን እንዳትርሱ። ይህ ፕሮግራም እንደኔ እንደኔ ብለን ስለምናስበው ስለምንረዳው፣ ይሄ ነገር እንደዚህ ነው ብላችሁ ስለምታስቡት ነገር የምንነጋገርበት ፕሮግራም ነው። ሴት ልጅ ስታፈቅር ምን አይነት ባህሪ ታሳያለች? የቱንስ ልንረዳት ይገባል? የመጀመሪያው አንተ ጋር ስትሆን በጣም ትቀብጣለች። እንደ ህፃን ልጅ ነው የሚያደርጋት። ሌሎች ጋር ስትደርስ ማታደርገውን ሌሎች ሊያውቁት የማይችሉት ባህሪዎቿን ለሌሎች ጓደኞቿ ለማንም የማታሳየውን የሷ የሆነውን ኳሊቲ ትክክለኛ ባህሪዋን ትክክለኛ ማንነቷን አንተ ጋር ስትደርስ ታሳያለች። ታዲያ ሴት ልጅ እንደ ሕፃን ልጅ የምትሆነው እንደዚህ አይነት ባህሪ የምታሳየው የምታፈቅረው ወንድ ጋር ስትሆን ብቻ። ሴት ልጅ ስታፈቅር ምን አይነት ባህሪ ታሳያለች? ሴቱንስ ልንረዳው ይገባል? ሁለተኛው ስትጣሉ፣ በመሃላችሁ ክፍተት ሲፈጠር፣ በመሃላችሁ አለመግባባት ሲኖር ታለቅሳለች፣ ትለማመጣለች። ፈላጊ ሳይኖራት ቀርቶ አይደለም። ፈላጊዎች እንዳሏትም በደንብ ታውቃለች። ነገር ግን ነገር ግን ለአንተ ያላት ፍቅር ለአንተ ያላት ክብር ከሚፈልጓት ሰዎች ከሚፈልጋት ወንዶች ስለሚልቅባት ራሷ ይቅርታ እየጠየቀች ራሷ እየተለማመጠች ራሷ ባህሪዋን እሷነቷን ዝቅ እያደረገች በተቻላት አቅም በተቻላት አቅም እናንተ ሁለታችሁ ማር ያለውን ግንኙነት እናንተ ሁለታችሁ ማር ያለውን ነገር ለማስቀጠል ትሞክራለች። ሶስተኛው ሴት ልጅ ስታፈቅር ምን አይነት ባህሪ ታሳያለች? የቱንስ ልንረዳት ይገባል የሚለው ሶስተኛው በየሄደችበት አክብራ ታስከብርሃለች። ባንተ ቀልድ አታውቅም። ስምህ እየተጠለጠለ ለጨዋታ ነው የሚል ሐሳብ ፈጽሞ አይገባትም። ላንተ ካላት ቦታ ላንተ ካላት ክብር ላንተ ካላት የላቀ ፍቅር እየተነሳ ቤተሰቦቿ፣ ጓደኞቿ በእሷ ዙሪያ ያሉት የሚያውቋት ሁሉ ላንተ ያላቸው ክብር እየላቀ እየጨመረ ሲመጣት፣ ሴት ልጅ ስታፈቅር እነዚህን ሶስት ሐሳቦች በደንብ በስፋት በተቻላት አቅም ከፍ እያደረገች ታሳያለች። ታዲያ የአንተ ፍቅረኛ፣ አንተ የምታፈቅራት ሴት አንተ የምታፈቅራት ሴት ከነዚህ ስንቱን ታሟላለች? የትኛውንስ ታደርጋለች? የትኛውንስ ትተዋለች? ታፈቅርሃለች? አታፈቅርህም? አብራት መቀጠል ትፈልጋለ? እነኝን ከሐሳቤ ከነገርኩ ከሰማሀው ነገር ተነስተ የአንተ ሐሳብ ይሆናል ማለት ነው። እንግዲህ የቤተሰቦቼ የዛሬ ቪዲዮ ይሄ የሚመስል ነበር። ሴት ልጅ ስታፈቅር ምን አይነት ባህሪ ታሳያለች፣ ሴቱንስ ልንረዳት ይገባል በሚለው ሐሳብ እኔ እንደኔ ከሚገባኝ ነው ብዬ ከማስበው ከአንዳንድ ሰዎች ተሞክሮ እነኝህ ሶስት ሀሳቦች ይዤላችሁ መጥቻለሁ። ሴቶችዬ ይሄን ቪዲዮ የምታዩት ከሆነ እዚህ ሀሳብ ላይ የሚጨምር ብላችሁ የምታስቡትን ነገር እንዲሁም ደግሞ ይሄ ቪዲዮ ይሄ ቪዲዮ ሀሳብ ሶስቱ ሀሳቦች ምን ያህል ልክ ነው የሚለውን ነገር እንዲሁም አያይዛችሁ ኮሜንት ላይ አስቀምጡልኝ። ወንዶችም ደግሞ በዚህ ቪዲዮ እንደምትጠቀሙ እርግጠኛ ስለሆን ያወርዳችሁ ያዙት። ካልሆነም ደግሞ አሁን ላይ እንደዚህ አይነት ላይፍ ውስጥ ካላችሁ ፍቅረኛችሁ ኦር ደግሞ የምታፈቅሯት ሴት ለእኔ ምን አይነት ቦታ አላት ብላችሁ የምታስቡ ሴት ከነዚህ ከሶስቱ የቱን ታሟላለች፣ ስለዚህ ምን ያህል ትወደኛለች የሚለውን ነገር ለእናንተ ተውላችኋለሁ ማለት ነው። በቀጣይ ምን አይነት ቪዲዮ ይዘን እንድንመጣ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስክንመጣ ድረስ በረከት ነኝ። በረከታችሁ ይብዛል።